ጤና ስጥልን የተከበራችሁ የሀዲያ ሚዲያው ተካታዮች እንደምን አላችሁ? እኔ እግዚአብሔር ጠብቁን ሰላም አለው። እንደተለመደው አጭር ማህበራዊ ጉዳይ ይዤ መጥቻለሁ። ይሄ ማህበራዊ ጉዳይ የሁላችንም ህይወት በቀጥታ ወይም በተዘዋዋሪ ተች የሚያደርግ የምናካ ነው። የሁላችንም ህይወት በተዘዋዋሪም ሆነ በቀጥታ የምናካ ጉዳይ ላይ ሪአክት ለማድረግ መወኝነት ነው ብዬ ነው የማስበው። የሁላችንም ህይወት የምነካን ጉዳይ ነው ብያቸዋለሁ በቀጥታ ወይም በተዘዋዋሪ ይህንን ቃል ደጋገምኩትና ላብራራላችሁ መሰለኝ በቀጥታ መንካት ማለት አንድ ዛፍ አንድ ዛፍ እኔ ላይ ወድቆ እጄን ብሰብር በቀጥታ ነካኝ ማለት ነው ይሄ እኔን በቀጥታ ስነካኝ ወንድሞቼን ቤተሰብን እናንተን ደግሞ በተዘዋዋሪ ነክቷችኋል ማለት ነው እኔ ሲመታ ማዘን አለ ገንዘብ ማውጣት አለ ማሳከም አለ መጠየቅ አለ ጊዜ ጉልበት ገንዘብ መፍጨት አለ የእናንተ ማለት ነው ስለዚህ እናንተም በተዘዋዋሪ ነክቷቸዋል፣ እኔም በቀጥታ ነክቶኛል ማለት ነው። ልክ እንደዚሁ የሆኑ ጉዳዮች አካባቢያችን ላይ አሉ። በቀጥታ ይነኩናል፣ አሊያም ደግሞ በተዘዋዋሪ ይነኩናል ማለት ነው። እንደ አድያነታችን፣ እንደ ኢትዮጵያዊነታችን፣ እንደ አፍሪካዊነት፣ እንደ ሰውነትም በቀጥታ ወይ በተዘዋዋሪ ይነካናል። ይሄንን ጉዳይ አንስተን መስተካከል ነገር ከሆነ ማስተካከል አለብን። ሁላችንም ደግሞ በቀጥታ ሆነ በተዘዋዋሪ የሚጠቅም ነገር ከሆነ ደግሞ አፕሬሽት እያደረግን ከዛ ነገር መጠቀም አለብን የሚል እምነት ስላለኝ ነው ሚዲያ ላይ የመጣው በቪዲዮም በጽሁፍም ሀሳብ የማቀርበው ማለት ነው። ዛሬ የማቀርበው ሀሳብ ሃዲያ ዞን ከሆሳና ግምቢቹ ጃቾ ይሰራል ተብሎ በፌዴራል መንግስት ቃል ተገብቶ በጀት ተመድቦ እቅድ ተይዞ የነበረው ስለነበረው መንገድ ነው። የሚገርም ነው እንግዲህ እንደሰማችሁኝ ሃዲያ ዞን ከሆሳና ከተማ ወደ ተለያዩ የሀዲያ ወረዳዎችና ከተማ አስተዳደሮች ከሀያ በላይ ናቸው። ወደነዛ የሚወስዱ መንገዶች ሁሉም በእውነት ሁሉም የተበላሹ ናቸው። የተበላሹ ናቸው ሳይሆን የለሉም፣ አሉ የሉም፣ እንደውም መንገድ ያልተሰራባቸው ናቸው። የተሰራባቸው ደግሞ በደርግ ጊዜ ምናምን የተሰራ የተሰሩ ነገሮች ናቸው። አሉት ባይዘው በዛ አጋጣሚ አድያ ላይ ባህል አዳራሹ ብትሉ መንገዱ ብትሉ ምኑ ምኑም ደርግ ጊዜ እንደው የደርግ መንግስት ቆም ቆም ካደረገው ነገር ውጭ ምንም የለም። ምንም በኢህአዴግ ዘመን ያው ተቃዋሚ ነው ህዝቡ ተብሎ እንዲሁ ነው ያለፈው። ኤክሰፕት ዋቸሞ ዩኒቨርሲቲ ያው ዋቸሞ ዩኒቨርሲቲ ለሀድያ የተሰራ አይደለም። አጠቃላይ የፌዴራል ተቋሚም ነው ባለቤቱም የኢትዮጵያ ህዝብ አጠቃላይ እንጂ የሀድያ ብቻ አይደለም። የሀድያ እንደማንኛውም የኢትዮጵያ ህዝብ የዩኒቨርሲቲው ባለቤት ነው እንጂ በተናጠል የኔ የምለው አይደለም፣ የሁላችንም። ኤክሰፕት ከዛ ተቋም ሁሉም ነገር ሁሉም ተብለን እንኳን ለማግዘፍ የምንችለው ነገር አይደለም። ምንም በመንግስት ፕሮጀክት የሚባል የለም። ባህል አዳራሽ የምትባል በደርግ ዘመን የተሰራች የሆነች ያረጀች ቤት ነች ያለችው። ከዚያ ውጭ ምንም ይሄን ነው ብለህ የምትጠቅሱ የለም እና ያሳዝናል። የተገፋ ህዝብ ነው ይሄ ህዝብ። እንደዚህ ህዝብ የተገፉ ሌሎች ህዝቦችም በአጎራባች እንደ ከምባታ፣ ሌሎች ሌሎች አካባቢዎችም አሉ። ግን አንድ ሰው መናገር ያለበት በአይኑ ስለሚያየው ስለሚመለከተው፣ ስለኖረበት ስለ በደንብ መተንተን መናገር ስለሚችለው ጉዳይ ስለሆነ፣ ሌሎች አካባቢዎች ያሉን ለመናገር እውቀቱ ስለሚያንሰኝ ስለማላውቅ የማውቀውን ልናገር። ሆሳና ከሆሳና ተነስቶ ወደ ሃዲያ ወረዳዎችና ከተሞች የሚወስዱ መንገዶች የተበላሹ ከመሆናቸው የተነሳ መንግሥት ከሆሳና ግምቢቹ ጃቾ መንገድ ለመስራት ፕሮጀክት እንደ ፕሮጀክት ንድፍ ይዞ በፓርላማ ሀሳብ አቅርቦ ኢትዮጵያ ውስጥ በአማራ ክልል፣ በኦሮሚያ፣ በሶማሊያ እንደዚህ ይሰራሉ ከተባሉ መንገዶች እኩል በሃዲያ ከሆሳና እስከ ግምቢቹ ጃቾ መንገድ ይሰራል ብለው ብሎ የጠቅላይ ሚኒስትሩ ጭምር እንዲሁም የደቡብ ክልል መንገዶች ባለስልጣን ሌሎችን አካላት ላለፈው ምርጫ ጭምር ቅስቀሳ ሲጠቀሙበት የነበረ አጀንዳ ነው ይሄ። ይሄንን ጥያቄ እኔ እዚህ ላይቭ ላይ እኔ እዚህ ከመናገሬ በፊት ሌሎች ሰዎች ወይም ደግሞ ከዛ አሁን ከምጠቅስበት አካባቢ የተመረጡ የፓርላማ አባላት ጭምር በፓርላማ ላይ አንስተው የጠየቁት ነው። ቪዲዮችን ማቅረብ እንችላለን። ስለዚህ ያ መንገድ እስከዛሬም አልተሰራም። አልተሰራም ማለት ደግሞ እንግዲህ የባለፈውን በጋ አቧራ እንዴት ሰውን፣ እንስሳን፣ እጽዋትን፣ ተፈጥሮን ሁሉ እየጎዳ እንደሆነ አሳይቻቸዋለሁ። ቪዲዮ ቀርጬ በሜይ ኮኔክሽን እኔ አማን ጀነራል እና የትና የት ርጎጎ ሦስታችንም ሆነን እስከ ግምቢቹ ድረስ ሄደን ቀርጽን አሳይተናቸዋል። በዚህ በክረምቱ ደግሞ ጭቃው ህዝቤን በጣም እያሰቃየው ነው። በዚህ ሰርቫይቭ ማድረግ መኖር አልተቻለም። ከባድ ደረጃ ላይ ነው ህዝቡ ያለው። ይሄን ስናገር ግን ከሆሳና ሞርሱጦ ጎምብራ መንገድ ያው በዚህ ጋር ጆሮን አፈንድቶ በዚህ ሊወጣ እየሞከረ ነው። ያቃጨለብኝ ነው ነው። የሆሳናስ ከሆሳና ግምቢቹ ጃቾን ስትናገር ከሆሳና ሞርሱጦ ሆመች መንገድስ ከሆሳና ፎንቆ በለሳ፣ ላፍቶ፣ ለንቃ፣ በዛ አርጎ፣ ቦኖ፣ ሻሻሾ፣ ጎስ ሁሉም መንገዶች ከሾኔ ምዕራብ ባዳቹ፣ ከሾኔ ምስራቅ ባዳ አድያ መንገድ በኢትዮጵያ ደረጃ የመጨረሻ ደረጃ ላይ መንገድ በሌላቸውና በተቸገሩ አካባቢዎች ሊስት ላይ የመጨረሻ ደረጃ ላይ ሊቀመጥ የሚችል ህዝብና ዞን ነው። ስለዚህ መንግስት ለዚህ ህዝብ ምንድነው ያለው ሀሳብ? ህዝቡ ከሆነ ያዋጣል፣ በገንዘብ ያዋጣል፣ በእቃ ያዋጣል፣ ኢንካሽ ኤንድ ኢንካይንድ የሚያዋጣ ነው። ህዝቡ ከሆነ በሰላም የሚያዋጣ ነው፣ በሰው የሚያዋጣ ነው። በሰላም ማለት አካባቢውን ሰላም አድርጎ፣ ቀጣናውን ሰላም አድርጎ በመቆየት ለሀገሪቱ ሰላማዊ ቀጣይነት አስተዋጽኦ የሚያደርግ ነው። በሰው ያዋጣል ስላችሁ ሰው በማስተማር በጦርነት በመዋጋት በተለያዩ መንገዶች ኮንትሪቢዩት በማድረግ ለሀገሪቱ አለኝታ የሆነ ህዝብ ነው። በዚህ ጦርነት እንኳን በሁለቱም በሶስቱም ዙር ሶስቱም ባሉ ሁለቱም ዙር በተደረገ ይሄ ምንድነው ባለው እነሱ እንደሚጠሩት መጥራት ስላልፈለኩኝ ቃል እየፈለኩኝ ነው። እነሱ ለዘመቻው ድጋፍ ማድረግ ወይም ደግሞ በቃ እንደዛ ነገር ነው የሚገልጹትና እኔ በደንብም ስለማልሰማ ያንን ነገር ጦርነቱንም ስለማልደግፍ ለጦርነቱም ደግፍ ወይም ድጋፍ ስለማልደግፍ በዛ ጉዳይ ላይ በጣም ብዙ ጊዜ ያወራናው ነገር ስላል ለሱ መረዳት ትችላላችሁ። ስለዚህ ግን አገሪቱ ጦርነት ላይ በነበረች ጊዜ ሰውን፣ ገንዘብን፣ እህልን፣ በሬን፣ ገብስን ምን ቀረ እንግዲህ ሁሉንም ምልክ ህዝብ ነው እና ይሄ አልሚ የሆነ ህዝብ ይሄ ሰላማዊ የሆነ ህዝብ ይሄ ራስ ወዳድ ያልሆነ እና ከሌሎች ጋር አብሮ በመኖር ባህሉ በሀገሪቱ የተመሰከረለት ህዝብ ግብር እየከፈለ ዜጋ በሆነበት ሀገር ለምንድን ነው እንደዚህ የሚሰቃየው? በጀት አለ። በጀት ለኛ ለዚህ መንገድ የሚሆን በጀት ተመድቧል። ተመድቦ ግን ወደ ታች ወቶ ፕራክቲካሊ መንገድ እንዲሰራ በዛ ላይ እንዳይውል ተደርጓል። ለምንድን ነው አማራ ላይ በአዘሰም ታይም ኦሮሚያ ላይ ሶማሊያ ላይ ታቀዱ መንገዶች ተሰርተዋል? አዎ እነዛን አካባቢዎች ለማረጋጋት ወይ ደግሞ የበለጠ ፍቅር ስላሳዙ ለሆነች ቅድሚያ ተሰጣቸው። እኛ ጋስ የግድ መንግስት ሊያረጋጋን መንገድ ይስራ ብለን በጥብጠን ማሳየት አለብን። እንደ መንግስት ይሄን መጠበቅ ያለበት የተበጠበጠበት አካባቢ እንኳን ለማረጋጋት አላስፈላጊ ወጪ እየወጣ ነው። አድያ ላይ አንድ ችግር ቢፈጠር አንድ ብጥብጣ ብንከፍት ማለት አናደርግም እንጂ ብናደርግ ኖሮ መንግስት ያን ለማረጋጋት አሁን ይስራ ብለን ከምንለምነው መንገድ በላይ አስር መንገድ የሚሰራ መቶ መንገዶችን የሚያሰራ በጀት ያፈሳል። ወታደር ስልክ ምንስል ማለት ነው። ገባች አይደለ ተፈጥብጦ ንብረት ወድሞ በዛም ኪሳራ፣ መንግስት ደግሞ ያንን ለማረጋጋት ተጨማሪ ኪሳራ ከሚያደርስ በዛ ከምናጣ ለምን በጥቂቷችን ግምቢቹ ጃቾ ግንብ ሆሳዕና ግምቢቹ ጃቾ መንገድ እና ሌሎችንም መንገዶች በትንሽ ገንዘብ እኮ መስራት ይቻላል። ሌላው በሆሳዕና ከተማ ውስጥ ከባለ ባለ ሀምሳ ነው ባለ ሰላሳ ተብሎ ባለ ሰላሳ ተብሎ ከናረሞ ከወላይታ በር ድረስ ተቆፋፍሮ በሰው ቤት በር ላይ ገደል ተቆፍሮ ድንጋይ ተደርድሮ ዶዘሮች ይዘው ቆሞ ቀርተው ያለ መንገድ አለ። በፌዴራል መንግስት የምሰራ ነው ይሄም። ስለዚህ በዚህ ላይ ብዙ ሙስና ተበልቶ ብዙ ገንዘብ ጉቦ፣ አላስፈላጊ የሆነ የመንግስትን ንብረት የመንግስትን ሀብት ወደ ራስ ኪስ የማዞር ስራ ተሰርቶ የቀረ ነው ተብሏል። ይሄንን መንግስት አጣርቶ አንድ ነገር እንዳደርግ ያ ማለት መንግስት ወደ ሀዲያ ትኩረት ያድርግ። የፌደራል መንግስት ወደ ሀዲያ ትኩረት ያድርግ። እንዴ ምንድን ነው የሀዲያ የሀዲያ ህዝብ የኢትዮጵያ አንድ አካል ነው፣ አስኳልም ነው። ስለዚህ ሀዲያን ያገለለ የፖለቲካ እንቅስቃሴ ነው ኢትዮጵያ ውስጥ ያለው። ይሄ እንቅስቃሴ ደግሞ በሀዲያ ህዝብ ልጆች ዘንድ ቅሬታ ፈጥሮ ህዝቡ በከፍተኛ ፒቫልስ ነው ያለው። ይሄ ነገር አድጎ አድጎ አድጎ በኋላ ላይ መንግስትን አላስፈላጊ ነገሮች ያስገባል። ሀድያ ከተናጋ አካባቢው ሙሉ ነው የሚናገው። ደቡብ ኦሮሚያው የተነካካ ነው ስዳማው፣ ወላይታው፣ ከምባታው፣ ሌላው። ያስፈራ አይደለም፣ እውነቱን ነው የተናገርኩ። ያሉት እኛ ከሊማት ተገብተን እንደሌሎቹ የበላይ ካልሆንን ብዬ አይደለም የምናገረው። ወይም ብናምጽ እንኳን ከህዝቡ ቢያምጽ እንኳን ከሊማት ተገብቶ እኩልነት ተከልክሎት ወይም ተነፍጎት የበታች ተደርጎ ተረግጦ እንጂ ከዛ ለመነሳት ቢሆን እንጂ እንደ ሌሎቹ እንደምንሰማው የኔ ቋንቋ የኔ ባህል ይስፋፋ፣ በኢኮኖሚ የበላይ ሊሆን፣ በፖለቲካ ስልጣን እኔ ሊቆጣጠር ከኔ ሌላ አይኑር አይነት አይደለም። እኔ እንዲነበርኩ ምናምን አይደለም። ያ ትግል እኛ ያዋጣ ነው። ግብር እየከፋን ነው። ለኛ መንገድ ይሰራ፣ ውሀ ይግባ፣ መብራት ይግባ፣ ኔትወርክ ይዘረጋለን እና እንደ ሀገር ህዝብ ትሪት እንደረግ የምል ትግል ነው። ስለዚህ ይህንን መንግስት ኮንሲደር አድርጎ ይስራ። ዛሬ ግን በዋናነት ያነሳሁት እንግዲህ የግንብቹ ጃቾ የሆሳና ግምቢቹ ጃቾ መንገድ ቃል ተገብቶ በፌደራል መንግስት እቅርታ ይዞ በጀት የተያዘለት መንገድ ነው። የት ደረሰ? ኢስ ማይ ኮስን የእናንተም ከሆነ ጠይቁ። ይህንን ቪዲዮ ሼር አድርጉ። በዩቲዩብ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።